የኢፌዲሪ ቱሪዝም ሚኒስትር ሚኒስትር ወይዘሮ ሰላማዊት ካሳም በክልሉ የቱሪዝም የግዞት ውውቅ ፕሮግራም የጎሳ መሪዎችን ባህላዊ ቤት ተዟዙረው ጎብኝተዋል። የጎሳ መሪዎች በብሔረሰቡ ዘንድ የእርስ በርስ ግጭቶች ሲፈጠሩም፣ አካባቢን ማረጋጋት፣ ጥል ሲፈጠር ማስታረቅ፣ በድርቅ ወቅት ፈጣሪን መማፀን የሚጠበቅ መሆኑን በጉብኝቱ ወቅት ተገልጿል። በጎሳ መሪው መኖሪያ ቤት የተበደለ የሚካስበት፣ ጥፋተኛ የሚጠየቅበት ባህላዊ የመሐላ ስፍራና የተለያዩ ባህላዊ ሥርዓት መፈጸሚያ ቦታዎች እንደሚገኙም ተጠቅሷል። የኮንሶ ብሔረሰብ የሚታወቅበት የድንጋይ ካብ አገር በቀል እጽዋት ባህላዊ ስርዓት የሚፈጸምበት ሞራ መሰብሰቢያ ስፍራና በብሔረሰቡ ሴቶች የሚጠቀሟቸውን ባህላዊ አልባሳት የጉብኝቱ ድምቀት ነበሩ። የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩም በዩኔስኮ ዘጠነኛ የሚዳሰስ ቅርስ ሆኖ የተመዘገበውን የኮንሶ ጋሞሎ አምባ መንደርን የጎበኙ ሲሆን የብሔረሰቡን ታሪካዊና ባህላዊ ቅርሶችን የያዘው ሙዚየምም የጉብኝቱ አካል ነበረም። የኮንሶ ባህላዊ ሙዚየም ከፈረን ፈረንሳይ መንግስት ጋር በመተባበር በ2003 ዓ ም የተቋቋመ ሲሆን በውስጡም በአራት ቋንቋ የተጻፈ የኮንሶ ብሔረሰብ ባህላዊ እሴቶችና በርካታ ባህላዊ ታሪካዊ የኮንሶን ያኗኗር እሴት የሚያንጸባርቁ ቁሳቁሶችን አካቶ ይዟል። ሚኒስቴሯ በሙዚየሙ የኮንሶ ብሔረሰብ ባህላዊ ምግቦችን የጎበኙ ሲሆን እሳቸውን ጨምሮ የተለያዩ አመራር አካላት በካራት ከተማ ችግኝ በመትከል አሻራቸውን በመርሃ ግብሩ አኑረዋል።